ሕክምና ርሑቅ ነይሩ አብ ቀረባና ተተኺሉ'ሎ ቤት ትምህርቲ ብፍላይ በፊት ሕክምና በጣም ሩቅ ነበር። አሁን በአቅራቢያችን ተቋቁሞልናል። የታመመች እናት ሕክምና ቦታ ሳትደርስ መንገድ ላይ ትሞት ነበር። ይህ ይቀርቷል። ትምህርት ቤትም በተለይ ደግሞ ከስምንተኛ እስከ አስረኛ ክፍል ለመማር ልጆቻችን ከአምስት እስከ ስድስት ሰዓት የእግር ጉዞ ያደርጉ ነበር። አሁን ግን እዚሁ ተሰርቶልናል። መብራትም መብራህቲ ንተኣ እየገባልን ነው ወደፊት ደግሞ የበለጠ ተጠቃሚ እንሆናለን ብለን ስለዘለናብመብራህቲ ከተኣሳትወልና እዩ ብኡ ክንጥቀም ኢና ኢልና ንሓስብ ካብ መንገዲ ተማሒርና ብዙ መንገድ ከመጓዝ ተገላገልን። ህክምና ቅርባችን ነው። ልጆቻችን በአቅራቢያችን ይማራሉ። ከነበርንበት ተሻሽለናል። እዚህ በጣም ጥሩ ያለ ነው። አንድም በትግል ወቅት በነበረው አስተዋጽኦ በሌላ በኩልም የዓለም የላብ አደሮችን የትግል ጽናት ለማስታወስ መይዴ ግድብ በሚል ተሰይሟል። በስኳር ልማት ፕሮጀክቱ በዛሬማ ወንዝ ላይ በመገንባት ላይ የሚገኘው ይህ ዘመናዊ ግድብ በሀገር በቀሉ ሱር ኮንስትራክሽን የሚገነባው ይህ የመይዴ ግድብ 145 ሜትር ቁመት፣ 620 ሜትር ስፋትና 717 ሜትር ርዝመት ይኖረዋል። ግድቡ ከ2.8 ቢሊዮን ሜትር ኪዩብ በላይ ውሃ የመያዝ አቅም ያለው ሲሆን በ9000 ሄክታር መሬት ላይ የሚንጣለል ሰው ሰራሽ ሐይቅ ይፈጥራል። የግድቡ አይነት አስፋልት ኮር ዳም የሚባል ነው። እሱ ማለት የመሃልኛው ውሃ ሲፕ እንዳያደረግ አስፋልት ነው የምንጠቀመው። ይሄ ደግሞ በጣም ዘመናዊ የሆነ ነው። በኢንተርናሽናል ሌቨል ራሱ የተወሰኑ ግድቦች ነው በዚያ አይነት እንትን እየተሰሩ ያሉትና ዘመናዊም ነው። ለኛ ሀገርም አዲስ ከመሆኑ አንጻር ጥሩ የእውቀት ሽግግርም ይደረግበታል ብዬ ነው የማስበው። በተጨማሪ የማልማት አቅሙም በጣም ትልቅ ነው። 50 ሺህ ሄክታር ማልማት የሚችል እና ወደ ሁለት ነጥብ 8 ቢሊዮን ሜትር ኪብድ የመያዝ አቅም ያለው ግድብ ነው። በፌደራል ውሃ ስራዎች ድርጅት አማካሪነትና በሱር ኮንስትራክሽን ተቋራጭነት በ2004 ዓ.ም አጋማሽ ስራ የተጀመረው የሜዴ ግድብ ግንባታ እየተካሄደ ነው። በአሁኑ ሰዓት እየሰራን ያለ ነው የወንዙን የማስቀልበስ ስራ ነው፣ የዳይቨርሽን ስራ ነው እየሰራን ያለ ነው። ዳይቨርሽኑ ወደ 620 ሜትር ርዝመት አለው። ጎኑ 4.3 ሜትር፣ ቁመቱ ደግሞ 5.1 ሜትር አካባቢ የሚሆን ነው። እና ይሄ ፉሊ በሬንፎርስድ በሆነ ኮንክሪት ነው እየተሰራ ያለው። ወንዙን በመቀልበስ ግድቡን የምንሰራበት አካባቢ ኮፈርዳም የሚባል አለ መጀመሪያ የምንሰራው እሱን ለመስራት ሙሉ በሙሉ ከውሃ ነጻ የሆነ ቦታ በመፍጠር ጎፈር ዳሙን መስራት የሚያስችልልን ቅድመ ሁኔታዎች እያመቻቸን ያለ ነው ማለት ነው። በተጓዳኝም ከሜዴ ግድብ ውሃ ወደ እርሻ ማሳው የሚሄድበት የ76 ኪሎ ሜትር የመስኖ ቦይ ግንባታም በመከናወን ላይ ነው። ስራው ከመጀመሩ በፊት በወጣው መርሃ ግብር መሰረት የመሄዴ ግድብ እስከሚጠናቀቅ ከሦስት ዓመታት ያላነሰ ጊዜ እንደሚያስፈልግ ይታወቃል። እናም ከሌሎች የፕሮጀክቱ ስራዎች በተጓዳኝ መጀመር ለነበረበት የአገዳ ዘር ብዜት ሌላ የውሃ አማራጭ ማቅረብ ግድ ይል ነበር። በዚሁም መሰረት በተደረገ ጥናት የቃሌማ ወንዝን መገደብ የሚቻልበት ጥናትና ሌሎች ቅድመ ዝግጅቶች ተጠናቀው ህዳር 2004 ዓ.ም ወደ ስራ ተገባ። ሁለት ሚሊዮን ሜትር ኪዩብ ውሃ የመያዝና 300 ሄክታር መሬት የማልማት አቅም ያለው የቃሊማ ግድብ በተያዘለት የጊዜ ገደብ ተጠናቅቆ ለአገልግሎት በቃ። የወልቃየት ስኳር ፋብሪካ በ500 ሄክታር መሬት ላይ የሚለማ የሸንኮራ ገዳን በግብአትነት ይጠቀማል። ከዚህም ውስጥ 2200 ሄክታር መሬት ላይ በ 2006 ዓ ም ተከላ ይከናወናል። የዘር ብዜት መርሃ ግብሩ በራያና ቃሌማ በተዘጋጁ ማዕከላት እየተካሄደ ይገኛል። በአሁኑ ወቅትም በሁለቱ አካባቢዎች በጠቅላላው ወደ 530 ሄክታር የሚጠጋ መሬት በአገዳዘር ተሸፍኗል። የወልቃየት ስኳር ፋብሪካ በቀን 24 ሺህ ቶን አገዳይ መፍጨትና በዓመት 240 ሺህ ቶን ስኳር የማምረት አቅም የሚኖረው ዘመናዊና ግዙፍ ፋብሪካ ነው። ፋብሪካው ከስኳር ተረፈ ምርት በዓመት 46 ሚሊዮን ሊትር ኤታኖል የማምረትና 120 ሜጋ ዋት የኤሌክትሪክ ኃይል የማመንጨት አቅም ይኖረዋል። ከዚህ ውስጥም 80 ሜጋ ዋት ወደ ብሔራዊ የኃይል ቋት ያስገባል። በፕሮጀክቱ ለሰራተኞች መኖሪያ፣ ለአስተዳደር ቢሮዎችና ሌሎች ማህበራዊ አገልግሎት መስጫ የሚሆኑ 6700 ቤቶች ይገነባሉ። በፕሮጀክቱ የተለያዩ አካባቢዎች በሚገነቡት ቤቶች 11 መንደሮች የሚመሰረቱ ሲሆን በጠቅላላው 272 ብሎኮች ይኖራቸዋል። ራያ ቤቶች ልማት ኤጀንሲ ተቋራጭነት በመገንባት ላይ የሚገኙት የፕሮጀክቱ ቤቶች ግንባታ በተያዘለት የጊዜ ገደብ በመከናወን ላይ ይገኛል። ይህ ያለንበት አካባቢ ቤት ሞሎ ይባላል። በዚህ ቤት ሞሎ 1ስራ 112 ብሎኮች ሞ 657 ቤቶች መኖሪያ ቤቶችና 21 አገልግሎት ሰጪ ተቋማት በድምር 678 ቤቶች ነው እየተገነቡ የሚገኙት። እዚህ አካባቢ በመንደር 6 48 ብሎኮች 92 መኖሪያና 11 አገልግሎት ሰጪ በድምር ሞተ 3 የሚሆኑ ቤቶች ነው እየተገነቡ የሚገኙ። አዳዲስ መንደሮች ደግሞ ዘንድሮ እየተጀመራሉ። የስኳር ልማት ፕሮጀክት ከሌሎች ኢንዱስትሪዎች በተሻለ ሰፊ የሰው ኃይል ይጠቀማሉ። ይህም በርካታ የስራ ዕድል ለመፍጠር መልካም አጋጣሚን ይፈጥራል። ከዚህ አንፃር በውልቃይት ስኳር ልማት ፕሮጀክት እስከ 2005 ዓ.ም. ምህረት መጨረሻ ከ11000 በላይ ዜጎች የቋሚና ጊዜያዊ የስራ ዕድል ተጠቃሚ ሆነዋል። ፕሮጀክቱ መከፈቱ እኛ ደስተኞች ነን። 120 ብር ነው መጀመሪያ የተቀጠልኩበት፣ ወርታዊም 180 ብር ነው። አራት ሺህ አምስት መቶ ብር አገኛለሁ በወር። ከዚህ ያው የስኮስ ልጅ አባት ነኝ። ቤት ስነ አስተዳድራለሁ። ባህል በፊት አርሶ አደር ነበር። አሁን ይህ ፕሮጀክት ስለመጣ በአጭር ጊዜ ውስጥ ሙያውን ገንዘብም አጠራቀም ጀምር ያለሁ ሰላሳ ብር ነው ይወጣው። አሁን ግን መኖሪያ ቤት አንድ ገዝቻለሁ፣ ኮንቲነር ደግሞ አሁን ገዝቻለሁ። ውስጡን አላሳካሁትም እንጂ ገዝቻለሁ። ምክንያቱም ስለምሰራ ነው። ሻይ ቤት ይከፈታል፣ ንግድ ትንንሽ ቡቲክ ይከፈታል፣ ጓደኞቻችን ማለት ነው። እኛም እንደነሱ ሰርተን ያው ያው የተሻለ ደሞ ሀነሱ ላጡለን ደሞ ትንሽ ጨመራ አድርገን ከነሱ ከፍ አድርገን ተሰራ ነው እንፈልግ፣ ከድህነት ነፃ እንድንወጣ ነው እንፈልገው። እንደገና ዞሮ ደግሞ አገሪቱ እንድትለማ ነው የምንፈልገው። ለምለም እንድትሆን ነው የምንፈልገው። በሌላ ሀገር የምናየውም በአይናችን እንድናየ ነው የምንፈልገኛ አሁን እኛ በኮንትራት ከበዚህ የምንከፈለው እቺ አሁን ስራ ትልቅ ናት። እስከ ሀያ ምናምን ሺ ትመጣለች። አንዳንድ ደግሞ አለው እስከ ዘጠኝ ሺ እስከ አስራ አምስት ሺህ ይሄዳል። ደሞ አሁን በቃ መማህ ተደራጅተህ መስራት በጣም ትልቅ ቆንጆ ስራ ነው የመስለኝ እኔ ራሴ በቃ እንደተጠቀምኩት ጠቅም እንዳለኝ እኔ ዘን የነበርኩት በቃ እዚህ ስደርስ ነው የሁሉ ነገር ስራ የፈጠርኩ፣ መሄድ አለሁ እንጂ ድሮ ምንም አልነበረኝም። በቃ ደንጋይ ተሸከሙት ነው መሰራ፣ አንዳንዴ ወድቅ ደግሞ መሄድ ነበርኩት። ይሄ ስሰራ እራሱ በማህበር ስንደራጅ እኔ እንደዚህ አይነት ስራ ያለው ሙስሉ አይታይም ነበር። አሁን ግን ገበቼ ሳያውግን በጣም ትልቅ ነው ስራችን በዜሮ ተነስተን እስከ ሰመና ሺህ ብር ያለን የስራ እድል ተፈጥሮልናል። በተለይ ለእኛ ለሴቶች የተሻለ ስራ እየሰራን ነው። አሁን በምርጥ ምድጃ አዘገጃጀት ከክልል መጥተው አሰልጥነውናል። ለወደፊቱም ልጆቻችንን አስተምረን ጥሩ ደረጃ ይደርሳሉ የሚል ተስፋ አለኝ። እኔ ራሴ ይህ ፋብሪካ እዚህ በሚፈጥርልን የስራ እድል ተጠቅሜ ወደፊት ህይወቴን እቀይራለሁ የሚል ሙሉ ተስፋ አለኝ። ከጠቃም ከህፍትም ዲዋላ ሆልዴስ ተስፋ ለኔ ማለት ተስፋ ዘይኮነ ስራሕ ፈጠራ ጀሚሩውን እዩ ስራሕ ፈጢሩ ኣሎ። አሁን ተስፋ ብቻ ሳይሆን በተግባርም የስራ እድል ተፈጥሯል፣ በተለይ ለወጣቱ። በቀጣይም ከፕሮጀክቱ መስፋፋት ጋር በተያያዘ ብዙ የተማሪ ሰው ኃይል ስለሚያስፈልግ እንደየሙያው ተቀጥሮ የሚሰራበት እድል ይኖረዋል ማለት ነው። እኩል ዝኾነ ናይ ስራሕ ፈጠራ ፈጢሩና ከምዘለ እየዛቕምጥ ማለት እዩ የፋብሪካው ግንባታ ሙሉ በሙሉ ተጠናቆ በሙሉ አቅሙ ስራ ሲጀምር 50 ሺህ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ እድሎችን እንደሚፈጥር ጥናቶች ይጠቁማሉ። የወልቃየት ስኳር ልማት ፕሮጀክት የአካባቢውን ነዋሪዎች በተለይም በልማቱ ለተነሱት ቅድሚያ በመስጠት በጥቃቅንና አነስተኛ እንዲደራጁ በማገዝና የተለያዩ ስልጠናዎችን በመስጠት የድሉ ተጠቃሚ እንዲሆኑ በማድረግ በአርአያነት የሚጠቀስ ተግባር እያከናወነ ይገኛልና ሊበረታታ ይገባዋል።